ቱ፣ ይሄ ስልክ ደግሞ ለምንድን ነው ዙም የሚሆነው? ወይኔ ሲያስጠላ። ምንድን ነው ቆይ ችግሩ? እኔ ላይፍ ሲገባ ሁሌ ምክንያት የሚያበዛው ይሄ ስልክ። እንዴት ናችሁ? ደህና ናችሁ? አላችሁ ወይ? አለን አለን። ማሻአላ ዝናብ ማጥቷል። ሰላም ናቸው ማዳም ቂሞሞች። እስቲ ላይክ ላይክ እያረጋችሁ ገባ ገባ በሉ። ላይክ ጎዳ ላይክ ጎዳ ላይክ ጎዳ ሼር ጎዳ ሼር ጎዳ። ቆይ እንዴት አድርጌ እኔ ራሴ ሼር ላርክ ማሻአላ ዝናማ አሸም ወአለይኩም ሰላም ወራህቱላሂ ወበረካቱ። አሲያ አህሊን ወሰላም። እስኪ ላይክ ሼር ያደርጋችሁ ግቡ በናታችሁ። ቻናሌ ተጎዷል። እኔ ቢዚ ሆኜ ምንም ቪዲዮ አላቀቅኩም ባይገርማችሁ ማለት ነው ለግ ያረጋችሁ ግብ ውስጥ ምንም አልሰረሁበትም። ሳምንት ሊሆን ነው። እኔም ስራ ጋር ነኝ። እንዴት ናችሁ? ዴና ናችሁ? ቅመሞች ቤቱ ገና ገና ገና ነው፣ አላለቀም ወይ የሚችሉ ባለፈው ለቅቄ አሁን ታችሁ እንዳለ አልቋል። መሬቱ ካለቀ በቃ ቦሎኬት ነገ ነው የሚጀመረው። አልቋል ማለት ይቻላል። በቃ ቀላል ነው አሁን ዋናው ፓርት ይሄ ነው። ይሄ ካለቀ ደረጃውን አያችሁ። መሬቱ ካለቀ በቃ ቦሎኬት ቀላል ነው ማለት ነው። አያችሁ እና አስግድዋ አርጉ። አንድ መቶ ኩንታል ወዬ በሉኝ። ሲሚንቶ ተውዷል። አንድ መቶ ኩንታል ወዬ በሉኝ። አድናቆቼ እኔ የሚትወዱኝ የሚታከብሩኝ የት ናችሁ? ዛሬ ካልሆናችሁ እኔ ጓደኞች መቼም አልፈልጋችሁም። ወየ ገባ ነው። አዎ ወየ አንድ መቶ ኩንታል ፈልጋለሁ። ወየ በሉኝ። ቢያንስ ሁላችሁም ሳትሆኑ ጓደኞች በውስጥ ግቡልኝ። ለዚህ ቤት ካላላችሁ ጓደኝነታችሁ እኔ ላግዛት ሽኩራን ሐቢብቴ ሁሉም ሳይሆን እናን ደግሞ እንትን አለች እንዳትል፣ ጓደኛዎች የሆናችሁ ቢዚ ስለሆንክ በዋስ አፕ ሊገባ አልቻልኩም። በዋስ አፕ ኑና ለአሚና የሚታስቡ አንድ መቶ ወይዬ በሉኝ። እናንተም ሲሰሩ እኔ አግዛቸዋለሁ። ኑሮ ተወዷል፣ እንደዚህ ተጋግዘን ካልሆነም ማደግ አንችልም። ተባብረን እንደግ እንጂ ማይ ጋር ትንጨት ቤት ከማረት ጸጥ ለጭ አርግታችሁ ጀምራችሁ በቃ፣ ትንሽዬን ብትሆን የእንጨት ቤት የሚጨርሰው ዋጋ ነው። ይሄም እራሱ የሚጨርሰው ያው ነው። ቆማ ሙሽኪን ነው ያው ቤት ማሙሽ። ወይ ላይክ አድርጉ። ለማንኛውም ሌላው ነገር ይቅርና ላይክ አድርጉ። ቪዲዮ ላይክ ላይክ አድርጉ ቪዲዮ እስኪ ለቃችሁ ድረስ ቢያንስ በ ደንብ ላይክ ሼር አድርጉልኝ ቻነሌ እንዳይጎዳ፣ ብዙ የ ለፈው በት ነው ታውቃላችሁ፣ እንዳይጎዳ ቢዚ ሆኜ ስራ። ስለዚህ ላይክ ሼር አድርጉልኝ እላችኋለሁ። የብሎኬት ዋጋ የፈለጋችሁትን ነገር መጠየቅ ትችላላችሁ። በራሴ ቤት ያየው ስለሆነ የያዩት ነገር መረጃ የፈለጋችሁትን ነገራችኋለሁ። ኦኬ እና ላይክ ሼር አድርጉ። ጥያቄ ካላችሁ መጠየቅ ትችላላችሁ። ያወኩትን አሳውቃችኋለሁ። ነገ በሎኬት ይጀምራል። አሁን ቀላል ነው። በቃ ቤቱ አለቀ ማለት ነው። ይሄ ከሀያ ቀን በላይ ይዟል። መሬቱ ብቻ ማለት ነው። መሬቱ እንደዚህ ካለቀ በቃ መሬት እንደዚህ ካለቀ በሎኬት ቀላል ነው። ነገ ይጀምራል። ቢያንስ አንድ ወር ድረስ

አ እና እስኪ ላይክ አድርጉ፣ ላይክ አድርጉ እያደረጋችሁ የቤቱ ዲዛይን በኋላ በብሎኬ ሲቆራረጥ ነው፣ በቅጥ በደንብ የሚታየው። የሽንት ቤት ነው። ከተገነበ በኋላ አሁን ይቆፈራል። ገና ሶስት ሜትር ውስጥ ጥልቀት ይቀራል። ጥልቀት ሶስት ሜትር ጥልቀት ይቀራል። ይሄ ሁለት ሜትር ነው። እንዲህ ከተገነባ በኋላ ነው ውስጡ የሚቆፈራ። ከዚህ ቀጥሎ ክችና የውጭ ክችና አለ። ከዚያ ረዳት ክላስ ወይ የቃ ክላስ በዚህ አለ። እንደዚህ ይሄ ኳላ ማለት ነው። ኳላ በዚህ እንደዚህ ከዚህ እንደዚህ አኩ ማሙሽ ተጋሪበ ማሙሽ

ይሄ አሁን ያሳያችሁ ከኋላ ነው። አሁን ደሞ እስቲ ላይ ላሳያችሁ። ይሄ እንዳለ ሳሎን ነው። በጣም ትልቅ ሳሎን ነው። ስድስት በስድስት ትልቅ ሳሎን ነው። ይሄ እንዳለ እንደዚህ ኮሊደር ከዛ እንደዚህ ትገባላችሁ። እጅ ማጠቢያ እዚህ ጋር እንደዚህ ትገባላችሁ። መኝታ ነው። እንዲህ ወጣችሁ ደግሞ በኮሊደሩ እንደ ባላፍት እንደዚህ ተራምዳችሁ ባቀ ይሁን እግረ መንገዳችሁን ብሎኬት የሚፈልጉ ደውሉ። ይሆን ብሎኬት የሚፈልግ ሰው እንዲደውላችሁ ነው። ይሄ ቁጥራችሁ እግረ መንገዱ ይሆን ሰው ብዙ ሰው

አራ ደውሉ በቃ ስድስት ብር አለ ቆቀራ አንዱ ሆሎኬቱ አለ 36 ብር። እና ስንት ነው አንዱ ብለኬቱ ስንት ነው? እነዚህ እነዚህ 30 ይሄ ክላስ ክላስ የሚቆራረጥ ነው ውስጥ ለውስጥ ማለት አላና ትልቁ ደሞ ለእግር ግዳው ነው፣ ለዋናው እግረ መንገዱ የምትፈልጉም ካላችሁ ዋጋውን አወቃችሁ ማለት ነው። ላይ ከድርጎ አናቦ ይሄ ትላልቀው ነው እግር ግዳው ማለት ነው። የሆነ ቦታማ ዝናብ እየዘነበ ነው። እኔ ሊሂድ ቤት ውስጥ ውዴ ደው በኖጠ ጉጀ

አሁን ሰሞኑን የሆነ ቪዲዮ ለቃ ልቆ አስባለሁ። የሆነ ቪዲዮ ለቃ ነው ሰሞኑን። ኦኬ ዝናብ መጥቷል። አሁን በቃ ሰፈር ሊሄድ ይበቃኛል። አሁን ሰፈር ሊሄድ እና እስከዚህ ከኔ ጋር ስለቆያችሁ ከልብ አመሰግናችኋለሁ። በቀጣይ እንገናኛለን። ቪዲዮን አደራ አደራ አደራ ላይክ፣ ሼር አድርጉ። ላይክ አድርጉ። ኦኬ፣ አሁን እየወጣው ነው። ዝናብ መጥቷል። ቤት ልሄድ ነው።